ሰላም እንደምን አላችሁ! የማህተ ሚዲያ ቤተሰቦቻችን፣ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወደዱት እግዚአብሔር ይስጥልን አሜን ብለው ኮሜንት ያድርጉ። ይህ ጥያቄ ላላቸው ወዳጆ ደግሞ ሼር በማድረግ ያጋሩ ስንል በፈጣሪ ስም እናሳስባለን። መልካም ቆይታም በስመ አብ ወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዐቢይ ጾም ሰባተኛ ሳምንት የትህትና የትጋትና የጽናት አብነት ኒቆዲሞስ። በኦርቶዶክሳዊ ተዋሕዶ ቤተክርስቲያን የበዓላት ቀኖና መሰረት ሰባተኛው የዐቢይ ጾም ሰንበት ኒቆዲሞስ ይባላል። በግሪክ ቋንቋ ኒቆዲሞስ ማለት አሸናፊ ወይም አሸናፊነት ማለት ነው። በዚህ ሰንበት በዮሐንስ ወንጌል ምዕራፍ 3 ቁጥር 1 እስከ 21 እንደተገለጸው ጌታችን መድኃኒታችን ኢየሱስ ክርስቶስ ኒቆዲሞስ ለተባለ የአይሁድ አለቃ ያስተማረው ትምህርት እንዲሁም የኒቆዲሞስ አስተማሪና ሰብእና ይነበባል፣ ይተረጎማል፣ ይዜማል። የዚህች አጭር ያስተምረው ጦማር ዓላማውም ከኒቆዲሞስ ሕይወት መማር እንችል ዘንድ የኒቆዲሞስን ጠንካራ ሰብእናና መንፈሳዊነት የሚያሳዩ መገለጫዎችን መተንተንና እኛም አሪያውን እንድንከተል መምከር ነው። በዚህ መሰረትም ከኒቆዲሞስ ሕይወት የምንማራቸው ቁም ነገሮች እንደሚከተለው ቀርበዋል። አንደኛ ራስን ዝቅ ማድረግ። ኒቆዲሞስ መምህር ሲሆን ራሱን ዝቅ አድርጎ የተማረና የትህትና አሪያ ነው። ኒቆዲሞስ ፈሪሳዊ ብቻ ሳይሆን የፈሪሳውያን አለቃ፣ የኦሪት መምህር ብቻ ሳይሆን የኦሪትም ምሁር ነበር። በእርሱ ደረጃ የነበሩ ታላላቅ የአይሁድ ምሁራን መንፈሳዊ ስልጣናቸውንና ሹመታቸውን የእግዚአብሔር ስጦታ መሆኑን ረስተው በህዝቡ ላይ የሚመጻደቁ ነበሩ። በዘመናቸው ዕውቀትን የሚገልጥ እውነተኛ አምላክ የካህናት አለቃ ኢየሱስ ክርስቶስ ለቤዛ ዓለም ሲገለጥ የአይሁድ ምሁራን የጌታን መገለጥ አልወደዱትም። የእርሱ ትሕትና የእነርሱን ትዕቢት የሚያጋልጥ ነበርና ወደ ጌታችን ኢየሱስ ክርስቶስ የሚሄዱትን ሁሉ ይነቅፉን፣ ይከሱም ነበር። ባለማወቅ ያደነደኑት የትዕቢት ልቦና ትህትናቸውን አጥፍቶባቸው ነበርና ዝቅ ብሎ በሰው ዘንድ በተናቁት በናዝሬትና በገሊላ እየተመላለሰ የሚያስተምር የዓለም ቤዛ ኢየሱስ ክርስቶስን ትምህርት እንዳይሰሙ ልባቸው ተዘግቶ ነበር። ጌታችንም የፈሪሳውያን ሐሳባቸውን በግብዝነት የተሞላና ከንቱ እንደሆነ ነግሯቸዋል። ለደቀ መዛሙርቱም ከጸሐፍትና ከፈሪሳውያን ጽድቅ የሚበልጥ ሥራ እንዲሠሩ አስጠንቅቋቸዋል። የማቴዎስ ወንጌል ምዕራፍ 5 ቁጥር 20 እንዲሁም የማቴዎስ ወንጌል ምዕራፍ 16 ቁጥር 6። ኒቆዲሞስ ግን ከነዚህ ፈሪሳውያን መካከል የተገኘ ልዩ የኦሪት ምሁር ነበር። ኒቆዲሞስ ራሱን ለእውነት ልቦናውን ለእምነት አዘጋጅቶ ከሁሉ አስቀድሞ በሌሊት ክርስቶስን ፍለጋ የመጣ ከእነዚህ ፈሪሳውያን ወገን ተለይቶ እንደ አባታችን አብርሃም ወደ ጽድቁ መንገድ የተጠራ ነው። ሹመት እያለው ሁሉም ሳይጎልበት በዙሪያው የነበሩ ከኛ በላይ ማናዋቂ አለ የሚሉ ከእውነት ጋር የተጣሉ ጌታችንን የሚያሳድዱ በእርሱ የሚቀኑና ጌታችንንም ለመግደል ዕለት ዕለት የሚመክሩ ሆነው ሳለ ኒቆዲሞስ ግን እውነትን ለማወቅ እልቅናው ሳይታሰበው ከአካባቢው ጋር መመሳሰልን ሳይመርጥ ራሱን ዝቅ አድርጎ ከጌታችን መድኃኒታችን ከኢየሱስ ክርስቶስ ዘንድ ሊማር በሌሊት መጣ። መምህረ ትህትና ጌታችን ኢየሱስ ክርስቶስም የኒቆዲሞስን ትህትናውን ተቀብሎ ለምን በቀን አትመጣም ሳይለው እስከ ዓለም ፍጻሜ ድረስ ትውልድ ሁሉ የሚማርበትን ረቂቁን ሚስጥረ ጥምቀትን አስተማረው። ሁለተኛ ልቡናውን ከፍ ከፍ ማድረግ። ኒቆዲሞስ ዳግመኛ የመወለድን ሚስጥር ለማወቅ ልቡናውን ከፍ ከፍ አደረገ። ለሥጋዊ ሕይወታችን እውቀትን እንደሚያስፈልገን ሁሉ ነፍስም እውቀት፣ መንፈሳዊ እውቀት ያስፈልጋታል። መጽሐፈ ምሳሌ ምዕራፍ 19 ቁጥር 2 ኒቆዲሞስ በመጀመሪያ የጥምቀትን ነገር ሲሰማ ለመቀበል ተቸግሮ ነበር። ጌታችን ግን የኒቆዲሞስን አመጣጥ በማየት ልቡናውን ከፍ ከፍ ስላደረገ ሚስጢረ ጥምቀትን ገለጸለት። ሊቁ ቅዱስ ኤፊጳኖስ በስርዓተ ቅዳሴ ምእመናን በማነቃቃት ልቦናቸውን ከፍ ከፍ እንዲያደርጉ ልቦናችሁን ከፍ ከፍ አድርጉ ብሎ የሚያዘው ምእመናን የቅዱስ ስጋውንና ክቡር ደሞን ሚስጢር እንዲገለጽልን ከስጋዊ መብል ሀሳብ ወደ ሰማያዊ መብል ልቦናችንን እንድናነሳ ሲያሳስበን ነው። ምእመናንም በጸሎተ ቅዳሴ ካህኑ የቅዱስ ኤጲፋንዮስን ትእዛዝ ሳያሰማ በአምላካችን በእግዚአብሔር ዘንድ አለን በማለት እንመልሳለን። መንፈሳዊ መረዳት የሚኖረውንና በፈተናዎች ውስጥ ድል መንሳትን የምናገኘው ልቦናችንን ከፍ በማድረግ ከሁሉም የሚበልጠውን መንፈሳዊ መንገድ በመከተል ነው። ግያዝ ከነቢዩ ኤልሳ ጋር ሳለ ልቡናው ቁሳቁሳዊ የሚመለከት እንጂ ሰማያዊ ኃይልን የተረዳ አልነበረም። ነቢዩ ኤልሳ ግን ይህንን ሚስጥር እንዲያይ ገለጸለት። ሁለተኛ ነገሥት ምዕራፍ 6 ቁጥር 17። እኛም ክርስቲያኖች በጸጋ የተሰጡንን ስጦቻዎች እንድናውቅ ልቦናችንን ከፍ ከፍ አድርገን በመንፈሳዊ እውቀትና ልዕልና የእግዚአብሔርን ፍቃድ በመረዳት እንዴት በጽድቅ መመላለስ እንደሚገባና ና ስለ ምኖር እሳት መንግሥተ ሰማያት መማርና ማወቅ ይገባናል። ቅዱሱን ማወቅ ማስተዋል ነው ተብሎ በመጽሐፈ ምሳሌ እንደተጻፈ ኒቆዲሞስ ከፈሪሳውያን ኅብረት ወጥቶ በትሕትና ወንጌልን ለመማር በሃይማኖት ልቦናው ለእግዚአብሔር ቃል አዘጋጀ። ለአብርሃምም የግዝረትን ጸጋ የሰጠ ጌታ በትሕትና ለቀረበው ኒቆዲሞስ የግዝረትን ጸጋ ፍጻሜ የሆነችውን የልጅነት ጥምቀትን ነገር አስተምሮታል። ሶስተኛ በሌሊት መትጋት። ኒቆዲሞስ ቀን እየሠራ በሌሊት ወደ ጌታ በመሄድ ለትጋት አብነት ሆነን። ኒቆዲሞስ ወደ መድኃኔ ዓለም ለመማር የሄደው በሌሊት ነበር። የቅዱስ ዳዊት መዝሙር በሌሊት ጎበኘኸኝ ልቤንም ፈተንከኝ ልቤንም ፈተንከኝ። ሌሊት በባህሪው ሕሊናን ለመሰብሰብ በተመስጦ ለመማር የሚመች ነው። ክርስትናን በተጋድሎ ሕይወት በመትጋት ሥጋን በቀንና በሌሊት ለነፍስ እንዲገዛ በማድረግ የሚኖር ሕይወት ነው። ጌታችን ሐዋርያቱን ወደ ፈተና እንዳትገቡ ትጉና ጸልዩ ባለው መሠረት ቤተ ክርስቲያናችንም በቀንና በሌሊት በኪዳንና በቅዳሴው በማሐሌቱ እግዚአብሔርን ታመሰግናለች። የቅዱሳን አባቶቻችን በሌሊት ጸሎት እንቅልፍ እንዳያስቸግራቸው ጸጉራቸውን ከፍ ካለ ቅርንጫፍ ጋር በማሰር ይተጉ ነበር። ለኒቆዲሞስ በሌሊት ገስግሶ ወደ ጌታችን መምጣት ልጅነትን ለምናገኝበት የምስጢረ ጥምቀት ትምህርት እንደተገለጠለት፣ እኛም በሌሊት በነግህ ጸሎት በመትጋት ረቂቅ የሆነውን መንፈሳዊ እውቀት ሰማያዊ ምስጢር ይገልጥልናል። በዘመናችን ከቀድሞ ይልቅ ፈተናው የሚገለጥበት በሌሊት ከመትጋት ይልቅ አሪያነት በጎደለው ህይወት ውስጥ ስንገኝ ነው። ሌሊት ጌታን ለማመስገድ የተፈጠረ ድንቅ ጊዜ ነው እንዳለ ሊቁ ማር ማሪ ይስሐቅ ራስን በቀንና በሌሊት ከሚመጣ ፈተና መጠበቅ ይገባል። እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንደተናገረው በሕይወት ዘመኑ ሁሉ ማንም እንዳይረታው ከሙሴ ጋር እንደነበረ ከእርሱም ጋር እንዲኖር ለአባቶቻቸው እሰጣችኋለሁ ብሎ የማለላቸው ምድር እንዲወርስ በሚሄድበት ሁሉ እስኪከናወንለት ወደ ቀኝም ወደ ግራም ሳይል ሐሳቡን እንዲቀና የመጽሐፉን ሕግ ካፉ እንዳይለይ እንዲጠብቀውም በቀንም በሌሊትን ማሰብ እንደሚገባው ይነግርናል። ኢያሱ ምዕራፍ 1 ቁጥር 1 እስከ 8። ቅዱስ ይስሐቅ ሶርያዊ ከመኝታ በፊት የምታደርገውን ጸሎት ትተህ እንደ ትተኛ መንፈስ ሲገፋፋ እሺ ብለህ አትቀበለው። እንዲያውም መዝሙረ ዳዊትን ጨምርና ሌሊቱን በሙሉ ስትጸልይ እደር። ልበ አምላክ ቅዱስ ዳዊት በሌሊት በቤተ መቅደስ ውስጥ እጃችሁን አንሱ እግዚአብሔርንም ባርኩ! መዝሙረ ዳዊት ምዕራፍ 134 ቁጥር 1 እስከ 3 እንዳለ እኛም ከዚህ የፈተና ዓለም ለማምለጥ በኦርቶዶክሳዊ ሰውነት እንድንጸና በትጋት ወደ እግዚአብሔር በቀንና በሌሊት ልንገሰግስ በኪዳኑ በማሕሌቱ በቅዳሴው ጸሎት ልንሳተፍ ይገባናል። አራተኛው የእውነት ምስክርነት ኒቆዲሞስ ማንንም ሳይፈራ እውነትን በመመስከር ከሳሾችን አሳፍሯቸዋል። ጌታችን መድኃኒታችን ኢየሱስ ክርስቶስ እኔ ለእውነት ለመመስከር መጥቻለሁ፣ በማለት እውነትን እንድንመሰክር አብነት ሆኖናል። የዮሐንስ ወንጌል ምዕራፍ 18 ቁጥር 37። በተጨማሪም በሰው ፊት ለሚመሰክርልኝ ሁሉ እኔ ደግሞ በሰማይ ባለው በአባቴ ፊት እመሰክርለታለሁ፣ በሰው ፊት የሚክደኝ ሁሉ በሰማያት ባለው አባቴ ፊት እክደዋለሁ ሲል ስለ ሃይማኖታችን እውነትን መመስከር እንደሚገባን አስተምሮናል። የማቴዎስ ወንጌል ምዕራፍ 10 ቁጥር 32 እስከ 33። እንዲሁም ለኒቆዲሞስ ሲያስተምረው እውነት እውነት እልሃለሁ የምናውቀውን እናገራለን፣ ያየነውን መሰክራለን። በማለት ለእውነት መመስከር እንደሚገባ አስገንዝቦታል። ዮሐንስ ወንጌል ምዕራፍ 3 ቁጥር 11። ይህንን ቃል ከራሱ ጋር በማዋሃድ የአይሁድ ፋሲካ በዓል በቀረበበት ወቅት ጸሐፎችና የካህናት አለቆች ጌታን ለመያዝ የሙሴንም ሕግ አጣመው ሊፈርዱበት በሚጥሩበት ጊዜ ኒቆዲሞስ የእውነት ምስክርነቱን አረጋገጠ። የሙሴ ፈጣሪ መሆኑን ባለማወቃቸው ምክንያት የካህናት አለቆች ተሰብስበው ክርስቶስን ለመያዝ ሲመካከሩ ከሙሴ መጽሐፍ ሕግ ጠቅሶ ሊቃውንተ ኦሪትን አፍ ያስያዛቸው እርሱ ኒቆዲሞስ ነበር። በዚህም የተነሳ ሳይስማሙ ወደ ቤታቸው እንዲበታተኑ ምክንያት የሆነ ታላቅ ሰው ነው። ዮሐንስ ወንጌላዊ ይህንን የኒቆዲሞስን ምስክርነት ከእነርሱ አንዱ በሌሊት ቀድሞ ወደ እርሱ መጥቶ የነበረ ኒቆዲሞስ፣ ሕጋችን አስቀድሞ ከእርሱ ሳይሰማ ምንስ እንዳደረገ ሳያውቅ በሰው ይፈረዳልን አላቸው። እነርሱን መለሱና አንተ ደግሞ ከገሊላ ነህን? ነቢይ ከገሊላ እንደማይነሳ መርምርና እያሉ፣ እያንዳንዱም ወደ ቤቱ ሄደ በማለት ገልጿል። የዮሐንስ ወንጌል ምዕራፍ 7 ቁጥር 50። ኒቆዲሞስም ያለ ፍርሃትና ያለ ሐፍረት በካህናቱ ፊት እውነትን መስክሯል። እውነትንና ፀሐይን ፈርቶ የትም መድረስ አይቻልም። ካህናቱን መጽሐፍ ጠቅሶ እውነትን ተናግሮ አሳፍሯቸዋል። በመሪዎች ፊት፣ በታላላቅ ሰዎች ፊት እውነትን መመስከር ክርስትናችን የሚያስገድደን ቁም ነገር ነው። ቤተ ክርስቲያናችን ሰማዕታት እያለች የምትዘክራቸው ቅዱሳን በሙሉ ለእውነት ብለው ራሳቸውን ለክርስቶስ አሳልፈው የሰጡ ናቸው። በፍርሃትና በሐፍረት በይሉኝታና በሐዘኔታ እውነትን አለመመስከር በክርስቶስ ፊት ያስጠይቃል እንጂ አያስመሰግንም። የማቴዎስ ወንጌል ምዕራፍ 10 ቁጥር 32 ሐዋርያው ለእውነት እንጂ በእውነት ላይ ምንም ማድረግ አንችልም እንዳለ እኛም እንደ ኒቆዲሞስ የእውነት ምስክሮች እንሁን። አምስተኛ በሃይማኖት መጽናት። ኒቆዲሞስ እስከ መጨረሻ በመጽናት ለታላቅ ክብር በቃ። በጌታችን ትምህርት ተስበው ታምራቱን በማየት ከተከተሉት ሰዎች ውስጥ በቀራኒዮ የተገኙት ጥቂት ናቸው። ከነዚህም አንዱ ኒቆዲሞስ ነበር። ቀራኒዮ የምግበ ነፍስ ቦታ ናትና ኒቆዲሞስን ፈተናን ሳይሳቀቅ እስከ መጨረሻ የጸና ጻድቅ ነው። የክርስትና አገልግሎት ሲመቸን የምንሳተፍበት፣ ፈተና ሲበዛ የምንሸሽበት አይደለም። ክርስትና በጅምር የሚቀር ሳይሆን እውነትን ሳንፈራ በመመስከር በተጋድሎ የምንሳተፍበት ለፈጸሙትም የድል አክሊል የሚያገኙበት ህይወት ነው። ሁለተኛ ጢሞቴዎስ ምዕራፍ 4 ቁጥር 8። ምሳሌ ከሚሆኑን ቅዱሳን አንዱ አባታችን ቅዱስ እንጦስ በፍጹም መንፈሳዊ ተጋድሎ ለ35 ዓመታት ከዚያ ዓለም ተድላና ደስታ በመራቅ እንዲሁም በሕዝብ መካከል ክርስትናን በመግለጽ የጽናት ታላቅ አስተማሪ ነው። ኒቆዲሞስም ከጌታችን በተማረው ትምህርት ጸንቶ ለመኖር የበቃ አባት ነው። የሃይማኖቱ ጽናትም በተግባር የተፈተነ ነው። ለዚህም ማሳያ የሚሆነን ጌታችን ኢየሱስ ክርስቶስ በተሰቀለ ጊዜ የአርማትያስ ሰው ከሚሆን ዮሴፍ ጋር በመሆን የአይሁድን ድንፋታ ሳይፈራ እሱን ያገኘ ያገኘኛል ሳይል በድፍረት የጌታችን ቅዱስ ስጋውን በንጹሕ የተልባ እግር በፍታ ገንዝቦ በአዲስ መቃብር በጌቴ ሰማኒ የቀበረ ሰው ነው። የዮሐንስ ወንጌል ምዕራፍ 19 ቁጥር 38። ኒቆዲሞስ ከሐዲስ ኪዳን ካህናት ቀድሞ የጌታችንን ነፍስ የተለየውን መለኮት የተዋሐደውን ክቡር ስጋ ለመገነዝ የበቃባት ነው። የጌታችንን ክቡር ሥጋ ገንዞ ሲቀብሩም በጸናች የተዋሕዶ እምነት ጌታ እንደ ተገለጠላቸው ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው ዘኢይመውት የሚለውን የቤተ ክርስቲያናችን እስከ ዕለተ ምጽአት የክርስቶስን ሥጋና ደም ስትባረክ የምትጠቀምበትን ጸሎት እስከ ፍጻሜው እየጸለዩ ነበር በዚህም ኒቆዲሞስ ከሐዲስ ኪዳን ካህናት ቀድሞ ሚስጥረ ጥምቀትን ከጌታ የተማረ የሐዲስ ኪዳን የሚስጥረ አክሊልን፣ ሚስጥረ ቁርባንን እንዲሁም እንዲሁ የተማረ ይህንንም በሚመለከት ሊቋ ባህር ያዕቆስ በቅዳሴ ማርያም ድርሰቱ አብሮት ቀድስ የነበረውን ንፍቅ ካህን በባረከበት አንቀጽ በዚህ ሚስጥር እንደተረዳኝ ከኔ ጋር ያለ ይህንን ካህን እርሱንም እኔንም ስጋህን እንደገነዙት እንደ ዮሴፍና እንደ ኒቆዲሞስ አድርገን ብሎ በቅዳሴ ማርያም ቁጥር 115 ላይ ገልጿል። እኛም እንደ ኒቆዲሞስ በእውቀታችን፣ በስልጣናችን፣ በሀብታችን ባለን ማንነት ሳንታበይ ባለን ማንነት ሳንታበይ ራሳችንን ዝቅ በማድረግ የእውነተኛ አባቶቻችን ትምህርት ምክርና ተግሳጽ ልናዳምጥ በተግባርም ልናውለው ይገባናል። የያዝነውን እውነተኛ እምነት በማጠናከር በሃይማኖት ልብ የቤተ ክርስቲያናችን ምስጢራት በትህትና ለመሳተፍ ልቦናችንን ከፍ ከፍ ማድረግ ይጠበቅብናል። ምድራዊ አመክዮ ሳያሰናክለን በቀንና በሌሊት ወደ አማናዊት የክርስቶስ ቤተ ክርስቲያን ለምስጋና መሄድ ይኖርብናል። እውነትን በማድረግ ሕይወትን የሚገኝበት ቃል እግዚአብሔርን ያለ ሀፍረትና ያለ ፍርሃት ልንመሰክር ያስፈልጋል። ክርስትና ምድራዊ ስጦታና ታምራት በሚገለጥበት በገሊላ ባሕር አጠገብ ብቻ ሳይሆን መከራና ስቃይ ባለበት በቀራኒዮ መገኘትን ይጠይቃልና በፈተናና በፈተናና በመከራ ጊዜም ቢሆን በእምነት ልንጸና የበለጠን በመታመን ልናገለግል ይገባል። ከኒቆዲሞስ ሕይወት ተምረን በሃይማኖት እንድንጸና የአባቶቻችን አምላክ ልዑል እግዚአብሔር ይርዳን። ወስብሐት ለእግዚአብሔር። ሰላም፣ እንደምን አላችሁ? የማህተም ሚዳ ቤተሰቦቻችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑ። ከወደዱት እግዚአብሔር ይስጥልን አሜን ብለው ኮሜንት ያድርጉ። ይሄ ጥያቄ ላላቸው ወዳጆ ደግሞ ሼር በማድረግ ያጋሩ ስንል በፈጣሪ ስም እናሳስባለን። መልካም ቆይታም